የዝቋላ ገዳም አባቶች ለኢትዮጵያ ኦርቶዶክሳውያን ሁሉ መልእክት አስተላልፈዋል። ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። በየቀኑ ካህናት እና ምእመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መናቸሁ አሳይታችኋል እናስገድለዋለን ይባል እኛ ምንሞትለት ክርስትና ነበር ያለን

ጤና ይስጥልኝ፣ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። በድጋሚ በማለዳው ተመልሼ መጥቻ ያለው እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የመታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ አድረሰን። በዛሬው ቪዲዮ የምንመለከተው እንግዲህ በማለዳው ከዝቋላ ገዳም የጻድቁ አቡነ ገብረ መንፈስ ቅዱስ ተጓዦች እንዴት ናቸው፣ እንዴት ገቡ፣ እንዴት እያከበሩ ነው፣ የበዓሉ ስልባብ ምን ይመስላል የሚለውን እናያለን። እንደሚታወቀው ቀደ ቀደም ብለው የዝቋላ አባቶች ጥሪ አስተላልፈው ነበር እና በጥሪው መሰረት በጣም ብዙ ኦርቶዶክሳን መጓዛቸውን እየሰማን ይገኛል አብረን ይሆናል በተጨማሪ ብፁዕ ቅዱስ አቡነ ማትያስ አትግደሉን አኑርበት ሲሉ በትናንትና በሲኖዶስ ስብሰባ ብሰባ ላይ መግለጫ ሰጥተዋል ይህን መረጃ ማስደምጣቸው እናያለን በተጨማሪ ወንድማችን የህዋድ የሚባለውን ወንጌል የሚያስተምሩ በቲክቶክ ፕላትፎርም ላይ ሁላችሁ ታውቁታላችሁ እያስባለሁ እና እና ይህን ወንድም እነ ዮኒ ማኛና ቀለም የሚባሉት የፕሮቴስታንት አማኞች እናስገድላለን እያሉ ይገኛሉ ይህን ነገር ትኩረት ሰጥታችሁ እንድታዩት ጋብዛችኋለኝ ከዮሐድ ጎን ልንቆም ይገባል ወደ መረጃው እንሄዳለን ቪዲዮን በደንብ አድርጋችሁ ላይክ እያደረጋችሁ ጀምሮ እስኪ ምንድን ነው የተፈጠረው የሚሆን አይተን እንመለስ እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልገ ኢቭን እንኳን ኤርሚያስ ጥሪውን ባይቀበልላክሌለኔምላቸዋለሁ ዮሐዴን እንክበበው ይህ መልዕክት ለብዙዎች እንዲደርስልኝ እፈልጋለሁ ተመልከቱ እንግዲህ ወንጌል ባፋችን ወንጌል በልባችን ሁሉ ሞልቷል ብለው የሚያስቡ ሰዎች ምን ያክል ለተንኮልና ለሴራ እንደዚሁም ደግሞ የሰውን ጥፋት ለማፋጠን እንደሚቀማማያችሁ ታዲያ እነሱ ለዚህ አይነት ግብ ሲዘጋጁ እኛ ደግሞ ለወንድማችን ትክክለኛውን ክርስቲያናዊ የሆነ ፍቅር መለገስ መቻል አለብን ቤተሰቡን በማፍራትና በማብዛት ዮሐዴ 81 ሺህ ቤተሰብ ነው ገና ያፈራው እባካችሁ መቶ ሺህ እንኳን እናድርሰው ይህንን በማለቴ በጣም አዝናለሁ መሰል ወንድሞች እጅግ በጣም ያነሰ ቤተሰብ ይዘው ነው የሚንቀሳቀሱት። ሐዋርያዊ አገልግሎታቸው ብዙዎችን ሊያሳትፍ የሚገባ ሆኖ ሳለ ያንን ግን እያደረግን አንገኝም። እስቲ ግዴለም ከየው አህዴን ጀምር። 19000 ሰው በእርግጠኝነት ይሄም ቪዲዮ ያየዋል። 19000 ሰው ፎሎ ካደረገው የወንድማችን ቤተሰብ 100000 ይገባል። በተረፈ ለእንደዚህ አይነት ተንኮልና ክፋቶች በቂ የሆነ ወንድማ የትስስርና ፍቅር እንዳለን እንድታውቁ እንፈልጋለን። ግዴላችሁ፣ ቃሉን ዝምብላችሁ እንደ ፈሪሳያን አትናገሩት፣ ኑሩት። ይህን ያለ ወንድም ተንኮስ እጄ ላይ ፎቶ አለ፣ የማን የዮሐን ነገር ግን ኢቨን እንኳን ለኔ ተሰጠኛል፣ ፈልግ ኢቨን እንኳን ኤርሚያስ ጥሪውን ባይቀበል ላከሌ፣ ለኔም ላክሌ፣ ለእኔም እስልምና ላይ አሁንስ ከፍት የነበረው እንዳለ ፓብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይቆጣ። ለቪዲዮ ጥራት ሶሪ ራንደም ቪዲዮ ነው እየሰራው ያለሁት ። አሁን በሰማሁት ነገር ሪዲ በጣም አዝኛለሁ። በጣም በጣም። አንድ ሰው ለማይወደው ሰው ወንጌል እንዴት ይመሰክርለታል? አልዳነ መዳን ይገባዋል። ስለዚህ ደግሞ ወንጌል ነገው ይገባል ብሎ ለሚያስበው ሰው ነው እንጂ ሰው ወንጌል የሚናገረው ፈጽሞ ለማይወደው እንዲድን ለማይፈልገው ለምን ደግሞ እንዲሞትና እንዲገደል ፎቶዋለኝ አሰጠዋለሁ፣ ለሙስሊሞች እሰጣለሁ፣ አስገድለዋለሁ እንዲሰደ ይሄ ወንጌል አይደለም። በኢየሱስም ይሄ ወንጌል እንደዚህ አይደረግም፣ በፍጹም አይደረግም። እንደዚህ በእኛ ቤት ውስጥም ፎቶአቸው የማይታወቅ በቮይስ ብቻ የምናውቃቸው በርካታ ወንድሞችና እናቶች አሉ። ስለዚህ እነሱን ፕሮቴክት ልናደርጋቸው ይገባል እንጂ አውቃለሁ፣ የት እንዳለህ አውቃለሁ፣ አድራሻህን ፎቶህንም አውቃለሁ፣ ለሙስሊሞች እሰጣለሁ ብሎ ማለት አእምሮ ከጎደለው ሰው የሚጠበቅ አካሄድ ነው። ስለዚህ ከዚህ ሐሳብ ጋር በፍጹም እኛ ወንጌላን አማኞች ልንስማማ አይገባም። ሰዎችን የምንወዳቸው ከሆነ ወንጌልን ተናግረን ወደ ብርሃን እንዲመጡ ማድረግ ነው እንጂ እነሱ በሚሄዱበት ወይም ደግሞ እነሱ ሊተቹን ይችላሉ፣ ሊሰድቡን ይችላሉ፣ ሊያንጓጥጡን ይችላሉ። ምናልባት ስምን አስጠልተው ሊሆን ይችላል፣ ስምን ሰድበው ሊሆን ይችላል። በዚህ መልኩ ግን አይደለም ፔባክ የሚደረገው። በፍጹም እንዲህ አይደረግም። ይሄ የክርስቲያን ካራክተር አይደለም። በዚህ ልንታወቅ አይገባም። ስለዚህ የአንድን ሰው ፎቶ አለኝ አድራሻው አለኝ ብሎ ለማሳቀቅ ለማሳደንና ለአውሬ ለመስጠት መጋጋት እኔ ከአንድ ክርስቲያን ነኝ ከሚል መምህር ነኝ ወንጌላዊ ነኝ ከሚል ሌሎቹም እዚህ ላይ ላይ ከነበራችሁ ሰዎች በፍጹም በፍጹም አልጠብቅም። ይሄ የሚደግፍም አይደለም። አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው፣ አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የህዋድ ፎቶ አለን፣ ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰተዋለን እንደፈለጉ ያደርጉት አይነት የሚል ሀሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ነው ሰውን አሳልፎ መስጠት ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው ለዚህ ነው ፍቅር የላችሁም የምለው የሚሰውር የሚሸሽግ ፍቅር የላችሁም እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋቸዋል የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጠሃለሁ፣ እንደዚህ አደርግሃለሁ ነው በቃ። ፕሮቴስታንቱ አብዛኛውን ሚዝተው ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። እና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስ እና በዙሪያ የከበባቸው ሰዎች አላቸው እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት ለክርስቶስ የቀናችሁት ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ፣ እውነትን የምትገልጡት እናንተ ናችሁ፣ በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት አጋልጣለሁ። በሀሳብ ከማንም ጋር ልትለያዩ ትችላላችሁ፣ ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደግ ምን የሚሉት አይነት ክርስትና? ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊት ማልቀበል በኤርሚያስ እና በዮኒ ጓያው የተነገረውን ንግግር ሰምቼ የጣም ልብ ያዘ ነው። ዮሀድን እኛ ተባብረን መቶ ሺህ እናስገባዋለን በአጭር ጊዜ ውስጥ። እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል። እናስገድለዋለን። እኛም እንሞትለት ክርስትና ነበር ያለን። እናንተ የምትገሉለት ክርስትና ነው ያለው። የውሃድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ እናና ንወያይ ባለህ፣ ይሄ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናችሁ። እናንተ እዚህ ባትኖሩ፣ ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ። ይሄ ወራዳነት እኮ ነው። ምን አይነት አረመኔነትና ጭካኔነት እንዲህ ለማድረግ መሞከር። ነውር ነው ነውር የነውር ነውር። ይህ ከነዚህ ጋር ሁሉ አንድ ቀን እንኳን ቁጭ ብሎ መዋራትም እኮ አያስፈልግም። በእውነት ለምወየት እንደዚህ ሰላም መባባል እራሱ አያስፈልግም። እንግዲህ እንዳያችሁት ነው እየሰማን ያለነው ነገር። ወንጌል እናስተምራለን እኛ ወንጌላዊ ነን ከኛ በላይ በቃ ሃይማኖት ያለው የለም ብለው አደባባይ የሚከራከሩ ሰዎች ናቸው። እንግዲህ ወንድማችን ዮሐድን ለማስገደል ተፍተፍ እያሉ ያሉት አንዱ ቀለሜ ነው። ቀለም የሚባለው በቃ ሁልጊዜ ከቅዱስ ቤተክርስቲያን ላይ አፉን የማላቅቅ ስድብ ጽድቅ የሚመስለው ግለሰብ ነው። እንግዲህ ሁለተኛ ሲቀጥል ደግሞ ሁላችሁም የምታውቁት ሆን ይማኛ በጣም እጅግ የሚያሳዝን ነገር ነው። እውነት ላችኋለሁ፣ ይ አንድ ነገር ቢሆን ተጠያቂ እነ ሁለት ግለሰቦች ናቸው ብዬ አስባለሁ። ሁላችንም ኦርቶዶክሳዊያን ከዮሃድ ጎን ልንቆም ይገባል። ደግሞ ቻሌንጁን ልንቀናቀል ይገባል። ደግሞ በጣም እጅግ ተወዳጅ የሆነ ወንጌላዊ ምርጥ ሰው ነው ወንጌል የሚያስተምር እውቀት ያለው ጸጋ የበዛለት ወንድም ስለሆነ ገብታችሁ ዮሃድ የሚለውን አካውንት ፎሎ አድርጉት። በዚህኛ ደግሞ ከፍ እናድርገው ከጎኑ መቆማችንን እናሳየው። ኦርቶዶክሳውያን ምንም አያመጡም። የሚጠብቀን አይተኛም፣ ጠባቂያችን እግዚአብሔር ነው። የሚጠብቀን አያንቀላፋም። ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕድዋ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሉዋት ወገኖች በስቷል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽህትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ ሲመኑንም ሆነ ሲመነኩሱ ሲቀድሱም ሆነ ሲያስቀድሱ ያለምንም ደመወዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አይላፍ አበው እንደነበሯት፣ ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ለአባታችን ብፁዕ ቅዱስ አቡነ ማትያስ ቃልት ያሰማል። እንግዲህ በትናንትናው እለት ይህ መግለጫ አድርገዋል እንደሰማችሁት። ይህ መራራ እውነት ነው እያየኛለ ነው። በተለይ ቅዱስ ቤተክርስቲያን እየተፈተነቻለችው በእኛ በልጆቿ ውስጥ ላይ ባሉ በኦርቶዶክሳውያንም ጭምር እንደሆነ ይታወቃል። ሁላችሁም እንደምታውቁት ና ያው ቅዱስ ቤተክርስቲያን እግዚአብሔር ይጠብቅልን፣ የብፁዕ አባታችን ያገልግሎት ዘመናቸውን ደግሞ ከፍረዘም ያደርግልን። ይህ መራራ እውነት ነው እየተናገሩ ያሉት ብፁዕ አባታችን አንድ ወንድማችንን ዝርዝር ዘገባውን ላስደምጣችን፣ አንመለስ። በየቀኑ ካህናትና ምእመናን ይገደሉብናል አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ብፁዕ ቅዱስ አቡነ ማትያስ አርባ አራተኛውን የሰበካ ጉባኤ ላይ የመክፈቻ መልእክት ያስተላለፉ ሲሆን በመልእክታቸውም ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ፣ እነዋጥሽ የሚሏት ወገኖች በስተዋል በእነኝና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎችም እየተፈጠሩ ነው። የወለጋውን ችግር ለዚህ በዋናነት ተጠቃሽ ነው ሲሉ ቅዱስ ፓትሪያርኩ መልእክት ያስተላለፉ ሲሆን አክለውም፣ ታዲያ እነዚህ ፈተናዎችን ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይም ደግሞ አይቶ እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግሮችና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው ያሉ ሲሆን በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ህይወት በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያንና ሲሉ ብፁዋ ቅዱስ አቡነ ማትያስ በዛሬ ሁለት የተናገሩ ሲሆን ቅዱስነታቸው በአሁኑ ጊዜ እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብና በንጽህናና በቅድስና ጠብቆ ያስረከቡ እልፍ አይል አፋቦ እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖ ነው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው ሲሉ ቅዱስ ፓትሪያርኩ እነዚህን መልእክቶች አስተላልፏል። ይህ ችግር ባለበት ከቀጠረ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ዓመታዊ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን ሲሉ ይህንን ጉባኤ በመክፈቻ ንግግራቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ መልእክት አስተላልፈዋል ማለት ነው። የቅዱስ አባታችን ቡራኬያቸው ለሁላችንም ይድረሰል። የዙቃላ ገዳም አባቶች ለኢትዮጵያ ኦርቶዶክሳውያን ሁሉ መልእክት አስተላልፈዋል። ምንድነው መልእክቱ? ቪዲዮውን አሳያችኋለሁ። ነገር ግን ይህንን ቪዲዮ ሁላችሁም ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ገብረ መንፈስ ቅዱስ አባታችን ለደጆት ያብቃኝ እያላችሁ ኮመንት እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። እንግዲህ መልእክቱን አይተን እንመለስ። ቅጠ ያው እንደተለመደው በሰላም እና በሰላማዊ መሆኑን እንድታውቁት ነው። አንዳንድ ሚዲያዎች በግል ያልሆነ ወሬው ጅንብር ስለሚያወሩ ገዳሙ ፍጹም ጸጥታ እንደሆነና የጸጥታ አካልም የመንግስት አካልም የገዳሙም ትብብር የአካባቢውም ህዝብ ያለምንም ምንከን እየጠበቀ ነው። እኛም ስንወጣ ስንወርድ፣ እስካሁን ድረስ እስካሁንም እየገባ ያለው እንግዲሁም አንድም ኩሽታ የሌለው መሆኑን እና በሰላም መታችሁ በሰላም በረከት ተሳትፋችሁ እንድትመለሱ ጥሪያችንን እናስተላልፋለን። አሉባልታዎች የሚወሩ ወሬዎች ያለማወቅ ወይም የጥላቻ ካልሆነ በስተቀር በገዳሙ ላይ አሁን ለመምጣት ምንም አይነት የሚፈጠር ችግር አለመኖሩና እስካሁንም የተፈጠረ ችግር አለመኖሩን በአባታችን ስም እንገልጽላቸዋለን። እንግዲህ መልክቱ ሀሳቡ ምንድነው? በዘንድሮ በጥቅምት አራትና አምስት በዝቋላ ደብረ ከዋክብት ገዳም ፍጹም ሰላማዊ በሆነ መንገድ በዓሉን እንደምናሳልፍ እርግጠኛ ሆናችሁ በመላው ኢትዮጵያ ያላችሁ ኦርቶዶክሳውያን ክርስቲያኖች በአባታችን ቤት ለበረከት እንድንሰባሰብ አባቶች ጥሪ አድርገዋል። ስለዚህ ሁላችንም ከቁጥር ሳንጎድል ጥቅምት አምስት ጥቅምት አራት ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ሁላችንም እንድንተም አባቶች ጥሪ ያስተላልፈዋል ማለት ነው። ይህንን ቪዲዮ ላይ ኮፒ ሊንክ ሼር እያደረጋችሁ ሁሉ ነገር ሰላም ነው እያላችሁ ኮመንት አድርጉ። ዝቋላ አይቀርም አይቀርም፣ እንዳትቀሩ። ያው እንደምታውቁት እንግዲህ የዝቋላ አባቶቻችን ከዚህ ቀደም ቀደም ብለው ወደዛ ወደ ገዳሙ በጣም ብዙ ኦርቶዶክሳውያን እንዲጓዙ ጥሪ አቅርቦ ነበረ። ያው የጸጥታ ሁኔታ ሰላም እንደሆነ በደንብ አድርገው ገልጸዋል። ያን አስመልክቶ ይህን ሰምተው ብዙ ኦርቶዶክሳውያን እየተጓዙ ይገኛሉ ማለት ነው። ይህ ጻድቅ አባታችን ወዳጆች፣ እንደምታዩት በጣም እጅግ ደስ የሚል ነገር ነው እያየን ያለ ነው። እስኪ ቪዲዮን አይተን እንመለስ። አዎን፣ ውድ ኦርቶዶክሳውያን፣ አባቶቻችን በግፍ ወደ ተገደሉበት ወደ ታላቁ ገዳም ወደ ዝቋላ እየሄድ እንገኛለን። ሁላችሁም ይህን ቪዲዮ ሼር ኮፒሊንክ እያደረጋችሁ ለዓለም ለዓለም አዳርሱልን። አባቶቻችን በዝቋላ ገዳም ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ይሄንን በረከት እኛም ልንቀበል ከአባታችን ከአቦዬ ገብረ መንፈስ ቅዱስ በረከት ልንቀበል እየሄድን ነውና ሁላችሁም ሼር ኮፒሊንክ እያደረጋችሁ በሰላም ግቡ፣ በሰላም ግቡ እያላችሁ ኮመንት ላይ አስቀምጡልን። እናመሰግናለን።